እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያም ዘንድ ያስፈልገዋልና ያለ እምነት ምን ማድረግ ደስ ማሰኘት አይቻልም። እግዚአብሔር እንዳለ ደግሞ ደግሞ የሚቻለው ያለ እምነት ደስ ማሰኘት አይቻልም ካለ በኋላ ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል። ነገር ዛሬ የምንነጋገርበት ርዕሰ ጉዳይ በእግዚአብሔር መታመን የሚል ነው። ከመዝሙር መጽሐፍ ተከታታይ ትምህርቶቻችንን እየተማርን መዝሙር ራፍ ስር 11 እና 12 ይህንን የሚያጠቃልል ሐሳብ ሆኖ ተመልክቻለሁ። በእኔ እይታ ይህንን በምንመለከትበት ጊዜ የብራው ፀሐፊም ምን እያለ ነው የምንመለከተው ያለ እምነት ደስ ማሰኘት አይቻልም። እግዚያ የእግዚአብሔርን ህሉና ማመን ደግሞ እግዚአብሔርን ለሚፈልጉ ዋጋ እንደሚሰጥ ምን ማድረግ ማመን ያስፈልጋልና ብሎ ይነግረናል። ወዳጆች ወይ በመዝሙር መጽሐፍም ምዕራፍ 10 ቁጥር 17 እስከ 18 ያለውን ስትመለከቱ እንደዚሁም ደግሞ ምዕራፍ 11ን ስንመለከት ምዕራፍ 12 በምትመለከቱበት ጊዜ በእግዚአብሔር መታመን የእውነተኛ አማኞች መገለጫ እንደሆነ ይነግረናል ማለት ነው። እንግዲህ ስለመታመን ስናነሳ በትርጉማችንን ስታዩት በዕብራውያን ምዕራፍ 1 11 ቁጥር 1 ላይ ካለው ጋር የሚገናኝ ነው። በዕብራውያን ምዕራፍ 11 ቁጥር 1 ጋር ያለው ጋር ምክንያቱም እምነትም ተስፋ ስለምናደርገው ነገር የሚያስረዳ ብዙ ይነግረናል። እንግዲህ በሌላ ቋንቋ እምነት ማለት እርግጠኝነት ማለት ነው። የማይናወጥ ህይወት ማለት ነው እና ትርጉማችን በሚያጠራጥር ሁኔታ እርግጠኛ መሆን ማለት ነው። በሰላሙ ዞን ወይም ሰላማዊ በሆነ ሁኔታ ሳይሆን የሚያጠራጥር ሁኔታ በሚከሰትበት ጊዜ እርግጠኛ መሆን ነው እምነት ስንል ማለት ነው። ወላጆች ወይ ይህንን ይዘን እንግዲህ እምነት ጽድቅን የምናገኝበት ሌላ መልኩ አላማችን እምነት ጽድቅን ያገኘንበት ደግሞ የምናገኝበት መንገድ መሆኑን ከሮሜ ምዕራፍ አራት ቁጥር አምስት ላይ እንመለከታለን። ይህን ከዘፍጥረት መጽሐፍ ላይ ደግሞ ምዕራፍ አስራ አምስት ላይ አብርሃም አመነ ከሚለው ጋር ጽድቅም ሆኖ ምን ያደረገለት ተቆጠረለት። የሚያጠራጥር ህይወት ውስጥ ነው ያለው። ለአመታት ልጅ አልወለደም። ለአመታት ብዙ የሚፈልገው ነገር የለም። ነገር ግን እግዚአብሔርን አመነ ማለት ነው ርግጠኛ ሆነ እግዚአብሔር በተናገረው ተስፋ ቃል ላይ ልቡ አረፈ። ወዳጆች ሆይ እኔና እናንተስ በሁኔታው ላይ እንዋልላለን ወይስ በታማኙ አምላክ በእግዚአብሔር ተስፋ ቃል ላይ ልባችን ያርፋል? የዕብራውያን ጸሐፊ የሚነግረን ያለ እምነት ምን ማድረግ ደስ ማሰኘት አይቻልም ብሎ ይነግረናል። እንግዲህ እግዚአብሔርን ማስደሰት እኔና እናንተም ተስፋ ቃሎቻችንን መውረስ ካስፈልጋል፣ ምን ያስፈልጋል ምትሩ በእግዚአብሔር መታመን። በየትኛውም ኮንዲሽን ውስጥ ልንሆን እንችላለን፣ በየትኛውም ሁኔታ ውስጥ ልናልፍ እንችላለን። በእግዚአብሔር መታመን በመጽሐፍ ቅዱስ ስትመለከቱ ወዳጆች፣ ብዙ ሰዎች በእግዚአብሔር የታመኑ ሰዎች ናቸው ውጤታማ የሆኑት። ብዙ ሁነው፣ ጥቂት ሁነው፣ አንድ ሁነው፣ አስር ሁነው፣ ምንም ይሁን ቁጥሩ አይደለም ማተር የሚያደርገው በእግዚአብሔር መታመን። እንግዲህ በሚያጠራጥር ሁኔታ ሳይቀር ሮሜ ምራፍ 4 ቁጥር አምስት ላይ ስትመለከቱ አንድ ሰው ስራ ሰርቶ ደሞዝ ቢከፈለው እዳውን እዳ እንጂ ድርጅቱ የከፈለው ስጦታ ወይም ጸጋ አይደለም ብሎ ይነግራሉ። ነገር ግን ኃጢአተኛውን በሚያጸድቅ ለሚያምን ይህ ነው የማይገባውን ሰው ኃጢአተኛ የሚገባው ምንድን ነው? ቅጣት ነው። ኃጢአተኛ የሚገባው ምንድን ነው? ፍርድ ነው። እግዚአብሔር ግን ፍርዱን እሱ ራሱ ወስዶ ቅጣቱን እሱ ራሱ ወስዶ ኃጢአተኞችን ለማጽደቅ በራሱ ቸርነት ሲነሳ እንመለከተዋለን። ይሄ ነው እምነት ሲባል በሚያጠራጥሩ ሁኔታ እንኳን ሳይቀርብ በእርሱ ሕልውና በእርሱ ችሮታ፣ በእሱ ጸጋ እርግጠኛ መሆን ነው። ወዳጆች ወይ፣ ስለዚህ በእግዚአብሔር መታመን እና ወደ ግባችን ስንመጣ የታመንነው አምላክ ፍትሐዊ መሆኑን ማሳየት ነው። በእነዚህ መዝሙር ላይ ባሉት ምዕራፍ ስር አስራ አንድ እና አስራ ሁለት ስትመለከቱ ኢፍትሃዊ የሆኑን ታሪኮችን የምንመለከትበት ቦታ ሆኖ ነው ያለን። ግባችን ግን ምን አለን? የምንታመነው አምላክ ምንድን ነው፣ ምን መሆኑን ማሳየት ነው። ፍትሃዊ ነው። በየትኛውም አይነት ሁኔታ፣ በየትኛውም አይነት ዘመን፣ በየትኛውም አይነት ትውልድ ወቅት አምላካችን እግዚአብሔር ፍትሃዊ ነበረ፣ ነው፣ ይሆናል። ወደፊትም ማለት ነው ይሆናል። ኢኔሰንስ በሰው አገላለጥ አይደለም ሆኖ እናያለን። የሚለውን ያዙልኝ። እንግዲህ ፍትሃዊ ነው ስንል በመዝሙር ምዕራፍ አስር ላይ ስትመለከቱ ጸሐፊው ወይም ያን ጸሎት የጸለየው ሰው የእርዳታ ጸሎት ነው፣ የልመና ጸሎት ነው። አንድ ጥያቄ ኮንትሮቨርሽዋል የሚመስል ነገር ገጥሞት እንመለከታለን። ምንድን ነው እሱ ብትሉ፣ ወደ እግዚአብሔር እየቀረበ ነው፣ ነገር ግን ኃጢአተኞች ጻድቁን እየጨቆኑ ነው። ኃጢአተኞች ጻድቁን እየተቋቋሙ ነው እግዚአብሔር ደግሞ ርቆ የቆመ ይመስላል። ኃጢአተኛ እንደፈለገው እያደረገ አቃን የተገፉ እግዚአብሔር ደግሞ ምን አድርጓል? ርቆ የቆመ ነገሩን ችላ ያለው ነገሩ አይመለከተኝም ያለ መስሎት እንመለከታለን። አቤቱ ለምን ርቀ ቆመ የሚል ቃል ስለምናይ እንግዲህ እነዚህን ይዘን ከመዝሙር መጽሐፍ አንድ ሶስት ነጥቦችን እንድናይ ላሳስባችሁ እፈልጋለሁ። የመጀመሪያው እግዚአብሔር የታመነው እግዚአብሔር ለድሆች ይፈርዳል የሚል ነው። ምዕራፍ 10 ጥቅስ ለሀሳቡ ይሄ ነው ማለት ነው። መዝሙር ምዕራፍ 10። ሁለተኛው እግዚአብሔር በተቀደሰ መቅደሱ አለ፣ ምዕራፍ 11 የሚነግረን ይህንን ነው። ሶስተኛው እግዚአብሔር ለፍትህ ይነሳል የሚል ነው። ምዕራፍ 12 የሚነግረን ይህንን ነው ማለት ነው። እንግዲህ በእኔ አጠናን እነዚህን ሶስት ምዕራፎች እንደ አንድ አድርገን እንግዲህ ጥቅል ሀሳባቸው በእግዚአብሔር መታመን ነው ማለት ነው። ድሆች የሚለው ሲከር ፍላጎት ያላቸው በምድር የሚያስፈልጋቸውን በሰማይ የሚያስፈልጋቸውን ከእግዚአብሔር ሊቀበሉ የተዘጋጁ እነዚህ ነው። ስለ ድሆች መጽሐፍ ቅዱስ በወንጌላት የነገረን በጣም ገርም ነገሩ፣ የሚራቡ የሚጠሙ ይጠግባሉ የሚል ነገር ናቸው። የእግዚአብሔር መንግስት የእግዚአብሔርን ፍትህ፣ የእግዚአብሔርን ጽድቅ የሚራቡ እግዚአብሔር በልጁ በኩል የገለጸውን ነፃ ስጦታ የሚራቡ ከእግዚአብሔር የሆነውን ፍትህ የሚራቡ በዓለም ሁሉ ዙሪያ ያሉ እነሱ በእርግጥ ይረካሉ፣ ደግሞ ይጠግባሉ። ከሰው አልፈለጉምና፣ ከምድር አልፈለጉምና፣ ቢፈልጓትም ከምድር ሊያገኙት አልቻሉም። ለዚህ ነው መዝሙረኛው እንደዚህ ይላል፣ አይኖቸውን ወደ ተራሮች አነሳው ረዳቴ ከወዴት ይምጣ ይልና ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። አሜን ወ ለሌና ረዳታችን እግዚአብሔር እንደሆነ ስንቶቻችን እናውቃለን? አንዳንድ ጊዜ አይኖቻችን እናማትራለን። ወደዚህኛው በዚህኛው ከኋላ ከፊት ለማየት እንሞክራለን። እነዚህ ሁሉ ግን ከንቱ መመኪያ ናቸው። ሸንበቆ ናቸው፣ የሚሰበሩ ናቸው። የማይሰበር መመኪያችን አምላካችን እግዚአብሔር ፍትሐዊ ጌታ እግዚአብሔር፣ ለድሆች የሚራራ እግዚአብሔር። እንግዲህ ይህን ስትመለከቱ መዝሙር ምዕራፍ 100 ቁጥር 17-18 ላይ ያለው ማንበብ ትችላላችሁ። ይህ ክፍል በጣም አስደንቆኛል። እግዚአብሔር የድሆችን ምኞት ሰማ፣ ጆሮም የልመናቸውን ሐሳብ አደመጠች። ፍርዱ ለድሃ አደግና ለችግረኛ ይደረግ ዘንድ ሰዎች በምድር ላይ አፋቸውን ከፍ ከፍ ማድረግ እንዳይደግሙ ብሎ ይናገራል። እና ይህንን በምትመለከቱበት ጊዜ የሁኔታው መወዛገብ ርቆ የቆመ አስመስሏቸው ነበር። ምዕራፍ አስር ሙሉን ስታነቡ እግዚአብሔር ትቷን፣ አመፀኞች ደግሞ ድሆችን እየጨቆኑ ነው። ፍትህ የሚፈልጉ ሰዎች በተለያየ ቦታ አሉ። ፍትህ ሰጪው ደግሞ የተወው ይመስላል። ግፍ ሰሪዎች የገነኑ ይመስላል። በዚህ ሁሉ ሁኔታ ግን ለዚህ ነው እግዚአብሔር ለእድሆችን ፍርድ ፍርዱ ለድሃ አደግና ለችግረኛ ይደረግ ዘንድ ብሎ ይናገራል። እግዚአብሔር ዳኝነት ይሰጣል ወገኖች። ወይ በየትኛውም አይነት አለም ላላችሁ፣ በየትኛውም አካባቢ ላላችሁ፣ በየትኛውም ሁኔታ ላላችሁ ይህንን የምትሰሙ ወዳጆች እግዚአብሔር ፈራጅ ነው። መቼ የሁኔታው መወዛገብ ርቆ የቆመ ባስመሰለው ጊዜ መቼ የሀጤ ከፍታ የማይነቃነቅ በመሰለ ጊዜ ምዕራፍ አስር ቁጥር አራትን እና አምስትን ብትመለከቱ ይህንን ነው የሚያሳየ። በተለይ ቁጥር አምስት ላይ እንደዚህ፣ ኃጢአተኛ እግዚአብሔርን አበሳጨው እንደ ቁጣውን ብዛት አይመረምረውም ይላል። እግዚአብሔርን የሚያስቆጣ ነገር፣ እግዚአብሔርን የሚያሳዝን ነገር እያደረገ ነው። ደግሞ እግዚአብሔር ዋጋውን ምን አላደረገውም አልከፈለውም እንደ ክፋቱ ብዛት እንደዛ አልተደረገበትም ብሎ ጸሎተኛው ወይም ዘማሉ ይጠይቃል። እነዚህ ሁኔታዎች እስካሌት ሲያደርጉ፣ አመፅ ከፍ ሲል፣ ንጹሐን ሲገፉ፣ እግዚአብሔር ይፈርዳል። አመፅ ከፍ ሲል፣ ንጹሐን ደግሞ ምን ሲያደርጉ? ሲገፉ፣ እግዚአብሔር ይፈርዳል። እግዚአብሔር በነገራችን ላይ ሁሉ ሁኔታዊ ፈራጅ አይደለም። አመፅ ከፍ እንዲህ ይፈቀድለታል። በሌላ ቋንቋ እግዚአብሔር በርቱ ይላቸዋል ማለት ግን አይደለም። አመጥኝት እንደፈለጉ ሲሆኑ ይታገሳል። ግፋቸውን ደግሞ በንጹሐን ላይ ሲያበዙ ለፍትህ እጆቹን ይዘረጋል። ሲሆች በመከራ ውስጥ ወድቀው ነበር። ምራፍ አስር እንደሚነግረን ከሆነ አንዳንዶች እንደሁም ይህ በመጨረሻው ዘመን በሰባቱ ዓመት መከራ ጊዜ የሚመጣውን የሀሳዊ መሲ ወይም ደግሞ አንታይክራይስት የተባለው የእሱን ባህር የሚገልጽ ሁኔታ ነው፣ ወደፊት ነው መተርጎም ያለበት የሚሉ አሉ። ትናንትም ይሁን ዛሬ ወደፊት እንዴት የምንተረጉመው ግን አንድ ነገር እንነግራችሁ ፈልጋለሁ። እግዚአብሔር አመጽ ላይ ይፈርዳል። እግዚአብሔር ለንጹሐን ፍትህ ያመጣል። ይህንን ነው የሚያሳየው። ጊዜው ትናንት፣ ጊዜው አሁን፣ ጊዜው ወደፊት ያ በእግዚአብሔር አቆጣጠር እሱን ትተን እግዚአብሔር ግን አመጽ ላይ እንደሚፈርድ ክፋት ላይ እንደሚፈርድ ላሳስባችሁ ፈልጋለሁ። እንግዲህ እንደዚህ የሚሆን ከሆነ ምንድን ነው እኛ ልናደርግ የሚገባው? ካል በጽድቅ የምንሄድ ሰዎች ምንም እንኳ እኛ በምንፈልገው ሰዓት የእግዚአብሔር ፍትህ ያልተገለጠ ቢመስለንም ከጽድቅ አታፈንግጡ። ከተቀደሳችሁበት ከእግዚአብሔር ጸጋ አታፈንግጡ። አመፅን የምትለማመዱ ሰዎች ደግሞ እግዚአብሔር በአመፅ ላይ በፈረደ ጊዜ በመከራ ውስጥ እንዳትወርዱ ንስሐ ግቡ፣ ወደ እውነት ተመለሱ። ይህ ነው ጥሪያችን። የእግዚአብሔር የሚፈርደው ስርዓት ሲዛባ ነው። ስርዓት ሲዛባ ንጹሃን በኃጢአተኛ እጅ ሲወጡ፣ ኃጢአተኞች ደግሞ ከፍ ሲሉ፣ ነገሮች ግራ የተጋቡ ሲመስሉ፣ አንባላንስ ሲሆን ያን ጊዜ እግዚአብሔር ይፈርዳል። ስለዚህ ወላጆ እዚህ ጋር ርቃ ቆምክ እያሉ ነው ጻድቃን። ለምን ተውከን እያሉ ነው ጻድቃን። የታለህ እያሉ ነው ጻድቃን እነዚያ ደግሞ እግዚአብሔር አያየንም እያሉ ነው። ተመልከቱ ቁጥር ስድስት ላይ ምዕራፍ አስር ቁጥር ስድስት ላይ ይህንኑ የሚናገር ክፍል እናገኛለን። በልቡ ይላል ለልጅ ልጅ አልታወክም፣ ክፉ አያገኘኝም ይላል ማ ኃጢአተኛው፣ ግፍን እየሰራ አመፅን እየሰራ ክፋትን እየሰራ ጠልቃንን እያሰቃየ ለልጅ ልጅ አልታወክም፣ ግፍ አያገኘኝ፣ ቤቴ ሰላም ነው ብሎ ይናገራል ይላል። ቁጥር አስራ አንድን ደግሞ ተመልከቱ እንደዚህ ብሎ ይናገራል። በልቡም ይላል እግዚአብሔር ረስቶኛል ፈጽሞ እንዳያይ ፊቱን ሸፍኗል። ይላል ማ ኃጢአተኛው አመፀኛው ግፍ እያደረገ ወዲያውኑ ስላልተፈረደበት እግዚአብሔር ለነሳ እድል እየሰጠው እንደሆነ ሳያይ ምን እያለ ነው? የእግዚአብሔር ፊት ተሸፍኗል። የእግዚአብሔር አይኖች አያዩ። እግዚአብሔር ረስቶኛን፣ ጭራሽ እኔ እንደ ፈለግኩ እንደሆን ሁኔታዎች ተመቻችተውልኛል ይላሉ። አያችሁ፣ ይህን ሲያዩ ነው ጻድቃን ደግሞ ዋይ ጋድ አሉማለት ለምን አመፀኛ እንደፈለገ ይሆናል፣ ለምን ክፉዎች እንደፈለጉ ይሆናል የሚል ኮሽን አደረጉ። ጸድቃል ወገኖች፣ ወይ እናንተ በፈለጋችሁ ሰዓት፣ እናንተ በፈለጋችሁት ቀን ምንም ነገር ላይሆን ይችል ይሆናል ግን አምላካችሁ አምላኬ አምላካችን የታመነ ነውና በእርሱ በተቀድስንበት ቅድስና በእርሱ በጸደቅንበት ጽድቅ በእርሱ በታጠብንበት መታጠብ በዚህ እውነት እንድንጸና ላሳስባችሁ እፈልጋለሁ። ምክንያቱም ተመልከቱ በእግዚአብሔር መታመን ነው ያሉ። ያለ እምነት ደግሞ እግዚአብሔርን ደስ ማሰኘት አይቻልም። እግዚአብሔር አለ። የእናንተና የእኔ ጉዳይ በሰዓቱ ቢሆንም ባይሆንም፣ ነገሮች የተዛቡ ቢመስሉንም፣ ምንም እንኳ አመፀኛው እንደፈለገ እየጋለበ ያለ ቢመስለንም፣ ጻድቃን የተጣሉና የተጨቆኑ ቢመስለንም፣ እግዚአብሔር ግን አለ። ይህንን ላሳስባችሁ እፈልጋለሁ። የሚፈርደው ለተበደሉት ለሚጠብቁት በዛ ሁሉ ጸንተው ለቆሙት ነው። ወንድ ይህንን ስትመለከቱ የእግዚአብሔርን ህልውና ከሚፈታተኑ ከራሳችን አስተሳሰቦች የእግዚአብሔርን ህልውና አለ የለም ከሚሉ ከኛው ስሜቶች ከኛው ፍላጎቶች እንድንጠበቅም ጭምር ሊያሳስባችሁ ይፈልጋሉ። ሁለተኛው በምትመለከቱበት ጊዜ ምዕራፍ 11 ቁጥር አራትን ላንበብላችሁ እንደዚህ ብሎ ይናገር እግዚአብሔር በተቀደሰ መቅደሱ ነው ብሎ ይመጣል። በምባቆም ምዕራፍ ሁለት ላይ ስትመለከቱ እግዚአብሔር ጌታ እግዚአብሔር በተቀደሰ መቅደሱ አለ፣ ስለዚህ ምድር ሁሉ በፊቱ ምን ትበል? ዝም ትበል ይላል። እግዚአብሔር አለ እንግዲህ እግዚአብሔር በተቀደሰ መቅደሱ አለ የሚል ነው። ሁለተኛ ይህ ክፋት መጨመር የሌለ ቢያስመስልም እግዚአብሔር ግን በተቀደሰ መቅደሱ አለ። በምንመለከተው የአመፀኞች መግዘፍ አመፃ። ለዚህ ነው መዝሙረኛው በሌላ ቦታም ይላል፣ ኃጥእ እንደ ሊባኖስ ዝግባ ከፍ ብሎ አየሁት፣ ስመለስ ግን ቦታውን አጣሁት። አሁን የምታዩት ነገር ይገሰፍ ቢመስላችሁ፣ አሁን የምታዩት ነገር ከፍ ያለ ቢመስላችሁ፣ ሳሙኤር ስትመለሱ ግን የትጋ እንደገቡ የጊዜ ጉዳይ ነው ወዳጆች። ወይም እንጽና፣ በእግዚአብሔር ታምነን እንጽና እውነትን ይዘን ንጽና በክርስቶስ ኢየሱስ የተገለጠልንን ፍቅር የተከፈለልንን መዋጀት ይዘን ንጽና። አምላካችን እግዚአብሔር የታመነ ነው። እግዚአብሔር አምላካችን እንመን እንጽና። ወዳጆች ወይ በሚገጥሙን ነገሮች እና የክፋት መጨመር በዓለም ሁሉ ዙሪያ ስትመለከቱ የሁኔታዎች እንደፈለጉ መሆን እግዚአብሔር የሌለ አንዳንዶች እንደውም የኤቲክስ ተመራማሪዎች እግዚአብሔር ቅዱስ ነው አዎ ሺ ታዲያ ለምንድን ነው ኢቭል እዚህ ወርልድ ላይ ኤግዚስት ያደረገው ዋይ ለምን ፈቀደለት ብለው ይጠይቃሉ። አዎ አንተ የጠየቅከው ጥያቄ ቢገባህም ባይገባህም ለጥያቄ መልስ ብታገኝም ባታገኝም እግዚአብሔር ግን በተቀደሰ መቅደሱ አለ። እግዚአብሔር በተቀደሰ መቅደሱ አለ። አመፀኞች እንደፈለጉ ቢፋኑም በእግዚአብሔር ስም በልዩ ልዩ ተቋማት ስም ልዩ ልዩ መጠሪያዎች በየትኛውም አይነት ሁኔታ አመፅ እንደፈለገ ከፍ ያለ የገዘፈ ሊመስል፣ በነገራችን ላይ በመጨረሻው ዘመን አመፅ ይቀንሳል ነው ተባለ? ይጨምራል ነው የተባለ ነው። እና ምንድን ነው መሆን ያለበት? ጻድቃን ደግሞ በመጨረሻው ጊዜ በአባታቸው መንግስት እንደ ከዋክብት ይደምቃሉ የተባለ ነው። እኛም እንጨምራለን ጽድቃችንን፣ እኛም እንጨምራለን ሻይን ማድረጋችንን ማብራታችንን፣ እነሱም ይጨምሩ ዘንድ ፍትሐዊው አምላክ መኖሩን በማንነቱ ያሳያል። ወዳጆች ይህንን ነው የምንመለከቱ። ለምሳሌ ያክል ዘጸአት ምዕራፍ ሶስትን ቁጥር ሰባት ስትመለከቱ ፈርዖን ህዝበ እስራኤልን እንዴት ጨቁና ያሰቃያቸው እንደነበረ ለአመታት የግብፅ ነገስታት ያሰቃያቸው እንደነበረ እግዚአብሔር እንደዚህ አለ አይቻለዋል፣ የህዝቤን መከራ ተመልክቻለሁ፣ ላድናቸው ወርጃለሁ ሲል ትመለከታላችሁ። መቼ እንግዲህ እግዚአብሔር ስላለ፣ ፍትህ ለሚያስፈልጋቸው ፍትህን ያደርጋል። ነፃነት ለሚያስፈልጋቸው ነፃነትን ያደርጋል። ይህን ትመለከቱ። የተበደሉትን ይመለከታል። በዳዮቹንም ይመለከታል። ፈርዖን በብዙ ከተቀጣ፣ ህዝቡን ከለቀቀ፣ ህዝቡን ከተሻገረ በኋላ አሁንም ክንዱን ለማሳየት ሲሮጥ እግዚአብሔር ወደ ሰራዊቱ ጭምር ተመለከተ፣ ይላል አወቃቸው፣ ወደ ጭንቅ አገባቸው፣ በባህር ላይ ጣላቸው ይላል። መጀመሪያ ለድሆች ፈረደ፣ ድሆቹን አወጣ፣ ድሆቹን በክንፉ ተሸከማቸው፣ አሻገራቸው ዘንድ ባለሀገራቸውን ደግሞ በባህር ላይ ጣሉ። እውነቱን እግዚአብሔር አለ፣ እግዚአብሔር አለ በተቀደሰ መቅደሱ አለ። ከመኖሩ የተነሳ ለድሆች ይፈረዳል። ሲከርስ ይጠግባሉ። ፈላጊዎች ከእግዚአብሔር እጅ የምትፈልጉ እናንተ ጠግባላችሁ፣ ትረካላችሁ። ይህንን አካፍላችኋለሁ። ስለዚ አውቃለሁ ይህ ቀን የሆሳዕና መታሰቢያ ነው። አዎ ሆ ተብሎ የተዘመረበት በቀጣዩ ሳምንት ደግሞ ስቀለው፣ ስቀለው የተባለ እነዚህን የምናስብባቸው ነው። በዚህ ሁሉ ግን ያ እንደ ታሪካዊ እውነት ያለፈ ደግሞ ሆኖም የሚያስታውሰን ቢሆንም ልናምነው ነው። ሆሳዕና የተባለለት ልናምነው ነው። አሁን አድን የተባለለት ወዳጆች፣ ወይ የሚፈርደው ለተበደሉት ነው። ያን ጊዜ በመበደል በአመፅ በክፋት በግፍ የምትንቀሳቀሱ ሰዎች፣ አመፅን በማድረግ እየጨመራችሁ ያላችሁ ሰዎች ንስሐ ግቡ። ወደሚያነፃው ወደ ኢየሱስ ተመለሱ። በደሙ ወደሚቀድሳችሁ ሚቀድሳችሁ ወደ ኢየሱስ ቅዱስ መንፈሱ ወደ ሚሰጣችሁ ወደ ኢየሱስ ተመለሱ። ከዓመፃችሁ ተመለሱ። ምክንያቱም ሰውን አመፃው አታጸናውም የሚላን የእግዚአብሔር ቃል። እንግዲህ እግዚአብሔር አለ። ከዚህ የተነሳ ስጋ ለባሽ ሁሉ በፊቱ ምን ይበል? እንዳቆም ሲነግረም ነብዩ ዝም ይበል። እግዚአብሔር ከመኖሩ የተነሳ አመጽ ይፈረድበታል። አመጸኞች የሚገባውን ቅጣት ያገኛሉ። ለጻድቃን ፍትህ ይደረግላቸዋል። መኖሩን አምላካችን እግዚአብሔር በግልጽ ያሳያል። ሶስተኛውን ስትመለከቱ እግዚአብሔር ይነሳል የሚል ነው። መዝሙር 12 ቁጥር አምስት ላይ እንደዚህ ብሎ ይነገራል። ስለ ድሮች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል። መድኃኒትን አደርጋለሁ፣ በላዩም እገለጣለሁ ወይም ገልጣለሁ ብሎ ይናገራል። እንግዲህ ግፍ ስትመለከቱ እግዚአብሔር አያየንም በሚሉት ላይ ብያኔ ሊሰጥ ይነሳል። ምዕራፍ አስር ላይ ቁጥር አምስት ቁጥር ስድስት ቁጥር አስራ አንድ ስትመለከቱ እግዚአብሔር እንዳያይ ፊቱን ሸፍኗል፣ እግዚአብሔር ምንም አላለኝም፣ እስከ ልጅ ልጅ ድረስ አልታወክም ብለው በክፋታቸው ለሚሄዱ ሰዎች እነሱ ላይ ፍትህ ሊያደርግ እነሱ ላይ ፍርድ ሊያመጣ እግዚአብሔር ይነሳል። ለተበደሉት ደግሞ ነፃነት ሊሰጥ እግዚአብሔር ይነሳል። እግዚአብሔር ይነሳ እግዚአብሔር በሚነሳበት ጊዜ በዚያን ጊዜ አመጽ ይቀጣል። እግዚአብሔር በሚነሳበት ጊዜ ጻድቃን ፍትህ ስለሚደረግላቸው ፊታቸው በሀሴት ይሞላል፣ ልባቸው በደስታ ይሞላል። ወዳጆች ወይ እንግዲህ እግዚአብሔር ይፈርድልናልና እግዚአብሔር ይፈርድላቸዋልና እንታገስ። ይነሳል። አሁን እነሳለሁ ይላል። ስለ ችግረኞች ጩኸት ስለ ድሆች መከራ እነሳለሁ ይላል። በላዩ ላይ ግልጣለሁ መድኃኒት አደርጋለሁ ይላል። ሊያድን ይነሳል፣ መድኃኒት ሊያደርግ ይነሳል፣ ፍትህ ሊያደርግ እግዚአብሔር ይነሳል። የቀስተኞችን ቀስት ሊሰብር ይነሳል። ምዕራፍ 12 ስታነቡት ቀስተኞች ችግረኞችን ሊነድፉ እንዴት ቀስታቸውን እንዳዘጋጁ ይናገርና ግን እግዚአብሔር ሲነሳ ቀስታቸው ይሰበራል፣ እግዚአብሔር ሲነሳ አመፃቸው ይወድቃል። ይህንን ነው የሚያሳየው። ሽንገናዎችና ሽንጋዮችን ሁሉ ከምድረገጽ ለመጥረግ እግዚአብሔር ይነሳል። ለጻድቃን ፀሐያቸው ትደምቃለች፣ ወዳጆች በእግዚአብሔር ለታመኑ። ለዚህ ነው እግዚአብሔር ቃል ሲነግረን ውጤቱንም የሚያድንበት በላዩ ላይ ይገልጣለሁ ያለው መድኃኒትን የሚገልጥበት ተስፋ ቃሉ የታመነ መሆኑ ሲናገር የእግዚአብሔር ቃላት ሰባት ጊዜ እንደተፈተነ ደግሞም ከተፈተነው ብር ይልቅ የነጻ ነው ብሎ ይናገራል። አስተማማኝ ነው። የእግዚአብሔር ተስፋ ቃል ይፈጸማል። እነሳለሁ ብሎ እግዚአብሔር አይቀመጥም። እነሳለሁ ካለ እግዚአብሔር ይነሳል። እረዳሃለሁ ካለ እግዚአብሔር ይረዳል። ረዳሻለሁ ካለ እግዚአብሔር ይረዳቸዋል። በክርስቶስ ኢየሱስ በኩል ከዘላለም ሞት ከኃጢአት ኃይል ከዲያብሎስ ግዛት ወደ ፍቅሩ ልጅ መንግስት ያፈለሰን እግዚአብሔር ዕለታዊ በሆነ ጉዳያችን፣ ዘመናዊ በሆነ ጉዳያችን፣ ወቅታዊ በሆነ ጉዳያችን ይነሳን ለምድራችን ይነሳን፣ ለአህጉራችን ይነሳን፣ ለዓለማችን ይነሳን። ባለንበት ወቅት በእኛው ዘመን ሊታደገን እግዚአብሔር ይነሳል። እኛ እንጽና። ለዚህ ነው እንግዲህ መታመን ያለብን በእግዚአብሔር መታመን ያለብን። በእርሱ የሚታመኑ አያፍሩም ስለሚል የእግዚአብሔር ቃል እግዚአብሔርን የሚታመኑ ምን ያደርጉ? አያፍሩም። ስለዚህ ልባችሁ ይበርታ ጽኑ እንበርታ አምላካችን። እነዛ ሰዎች ትዚላችኋን ከእጄ ማን ያድናችኋን ተብሎ ነበር። አዎ ላያድነን እንኳ ፈቃዱ ባይሆን ነገር ግን አንሰግድም አሉ። እዚ አምላካችን ያድነናል፣ የማዳን እጥረት የለበትም። ለማዳን ካንተጅ ለማዳን ምንም የሚያንስ ውልበት የለውም፣ አቅሙ ታላቅ ነው። ነገር ግን ላያድነን ፈቃዱ እንኳ ባይሆን አንሰግድም አሉ። ወዳጆች ሆይ ተመልከቱ እኔና እናንተስ ለሐሳባችን እየሰገድን ይሁን ለሁኔታዎች እየሰገድን ይሁን ለምናየው ለምንሰማው እየሰገድን ይሁን ወይስ አንሰግድም? ያድነኛ ሊያድነኝ ባይፈቅድም እንኳ አንሰግድም እያለ ነው ለረዳል ለሚረዳል